የኔ ምርጦች የእኔ ምርጣ ምርጦች በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴናችሁልኝ ደህና ናችሁ ወይ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ፍፄ የሐይሚም የብሩኬም ጓደኛ ሁለቱን አስማምቶ ወደ ነበሩበት ለመመለስ ጥረት እያደረገ ይገኛል ማለት ነው። ሐይሚም ደግሞ ከዚህ በፊት የሰጣትን ስጦታዎች በሙሉ ይዛ መጣ። ተቀበለኝ፣ ከዚህ በኋላ ያንተ እቃ አልፈልግም በፍጹም ማስታወስ የለብኝም እያለች እንግዲህ ብሩኬን እየተናገረችው ነበር። ብሩኬን ደግሞ ስጦታውን እንደ ፈለግሽ አድርጊ ብሎ እንደውም ወደ እዛ ሲወረውር ሁሉ ነበር የታየው። ከባድ ነው ፍፄ። የተናገርከው ነገር በነገራችን ላይ ትክክል ነክ። አሁን ሐይሚም ብሩኬም ኃይለኛ እል ውስጥ ነው የገቡት። አዎ በጣም በተለይ ሐይሚዬ እል ውስጥ ገብታለች። በቃ የሌለ ማለት ነው። እሱንም ደግሞ በሰው ግፊት ነው በነገራችን ላይ በሰው ግፊት እንጂ እሷ አስባበት አልማበት አይደለም። አንዳንድ ጊዜ በተናደድን ሰዓት ሰዎች ደግሞ ከጀርባችን ሆነን ሆነው የሚገፋፉን ከሆነ ጭራሽ ነገሩን እያበላሸ ነው ነው የምንሄደው እና ስለዚህ እባካችሁ ከማንም ወገን ሆናችሁ መጥፎ ቃላት አትናገሩ። ከቻላችሁ ሁለቱን ለማስማማት መሞከር ነው ያለባችሁ ብሎ ሲናገር ነበር። ፍጼ ትክክል ነክ ፍጼ ግን በአሁኑ ሰዓት እኮ ሰዎች ከማስታረቂቅ ይልቅ ነገሩን አቀጣጥለው አቀጣጥለው ሰዎችን ማራራቅ ነው የሚፈልጉ ጥቂት ሰዎች ማለት ነው። ከዛም በላይ ደግሞ ያሉ ሰዎች መልካም ነገር ተመኝተው እነሱ እንዲታረቁላቸው ጥራት እያደረጉም ያሉ ልጆች አሉ። እና በአጠቃላይ ግን ከባድ ነው። እነሱ ናቸው መወሰን የሚችሉት። በነገራችን ላይ ማለት ነው የማንንም ወሬ አንሰማም አናይም ብለው ሁለቱ ተስማምተው ነገሩን ፈተው ቢሆን የቀጠሉት፣ እስካሁን ይህ ነገር አይፈጸምም ነበር። ግን ምንድን ነው ከዛም ከዛም ሆሆ ሆሆ የሚል ሰው ስላለ እየባሰበት እየባሰበት ሄደ። ይህ ሶስተኛ፣ አራተኛ ወገን መጨመር ፈጽሞ አስፈላጊ ነው ብዬ አላስብም ማለት ነው እና ብቻ ትንሽ ከበድ ይላል። ትናንትና እንዳያችሁ ታይፎን ተቀበለኝ አልፈልግም ብላ ስትለው እሱም አልፈልግም ይዘሽ መሄድ ትችያለሽ፣ እንደፈለግሽ አድርጊ ሲላት ነበር። አሁን ደግሞ ጌጣጌጦች፣ ልብሶች፣ ወዘተ የሰጣትን ይዛ መታለች እና ዛሬም በተመሳሳይ እንግዲህ እሱን የሚያስታውሱኝን ነገሮችን አልፈልግም ነው የምትለው። ከባድ ነው። ብቻ ግን እኮ ማለት ነው ሐይሚዬ እኔ አንድ ነገር ማለት የምፈልገው ነገር እነሱ ስላሉሽ ማድረግ የለብሽም። እንደውም ከእነሱ ተሽለሽ ተገኝተሽ መጋፈጥ ነው ያለብሽ። እኔ አሁን አንድ ሰው መጥቶ እንደው ፍቅረኛዬ የሰጡኝ ስጦታዎች ቢኖሩ ከፍቅረኛዬ ጋር ብጋጭ፣ ከዛ በኋላ የእኛ ጓደኞች የሆኑ ሰዎች ምን አባቱ መልሽለት እንዲህ አድርጎሽ ምናምን፣ የሱ እኔ አልመልስም፣ በነገር አልመልስም። እንደውም እነዛን ሰዎች ማለት ነው ልክ ልካቸውን ነግሬ ነው ማባረራቸው። ልክ ልካቸውን ነግሬ ወይንም ደግሞ ማለት ነው በእነሱ እልህ እኔ ሰላም እፈጥራለሁ ሰላም እፈጥራለሁ። ግን ያው ሰላም ትፈጥራላችሁ ብዬ አስባለሁ እና እነሱ ስላሉሽ እቃውን መልሽ ስጦታውን መልሽ ወርቁን መልሽ እንዲህ እንዲህ ስላሉሽ፣ ግን ሐይሚዬ እንደዛ ማድረግ የለብሽም አንዳንድ ጊዜ ከነዛ ሰዎች ተሽለሽ መገኘት አለብሽ። ማንም ስለለፈለፈ እኮ ማለት ነው አንቺ መልስ መስጠት እራሱ የለብሽም። ትዕግስተኛ መሆን አለብሽ፣ ለሁሉም ነገር ማለት ነው። ለሁሉም ነገር የሚያኖርሽ በነገራችን ላይ አንድ አምላክ ነው፣ ሰው አይደለም። የሚያኖርሽ ከአምላካችን በታች ነው ሰው ያለው። እና ሰዎችን ደግሞ ትመርጫለሽ፣ ከማንጋ መነጋገር እንዳለብሽ፣ ከማንጋ መኖር እንዳለብሽ። እና አንዳንድ ጊዜ ማለት ነው በህይወትሽ ላይ እንቅፋት አይጠፋም። ያንን ደግሞ ማለት ነው ትዕግስተኛ ሆነሽ ታታሪ ሆነሽ መውጣት አለብሽ ብዬ ነው የማስበው፣ እንጂ ማለት ነው እነሱ ገና ከዚህ በላይ ሊናገሩሽ እኮ ይችላሉ። ቦታ ለመስጠት ነው ይነውድ እውነት፣ እውነት እንደዛ ነው ብዬ የማስበው። ግን እመኑኝ ማለት ነው ብሩኬና ሐይሚ መቼም ቢሆን ደግሞ ዛሬ ራሱ ሲገናኝ፣ አንተ ጢባራም ትንጠዋረራለህ እንዴ አለች ወዬ ፍቅር እኮ አለ ውስጣቸው፣ ፍቅር አለ። ግን ምንድነው ሁለቱም ጋር እልህ ነው በቃ የተያያዙት እልህ። ሀይሜን ብሩኬን መተው አትፈልግም፣ ብሩኬም ደግሞ ሀይሜን መተው አይፈልግም። ግን ውስጣቸው እልህ አለ። በቃ እልህ ማን በጣል ሸነፍ የሚባል ነገር አለ አይደል? ልክ እንደዛ ማለት ነው። እኔ በጣም እያሳቆኝ ነበር። የሆነ እኔ ሳስበው የእውነት ነው የሚላቸው በቃ የሆነ ጨዋታ ነው የሚመስለኝ አንዳንዴ። አሁን ዛሬ ልብሱን እያወጣች ይሄ ለልደት የተሰጠኝ ነው፣ ይሄ አንድ ቀን የለበስኩት፣ ይሄ እንዲህ ነው ስትል በቃ ጨዋታ አላደለ፣ እልህ እልህ ማለት በቃ። እዚህ ጋ የተናገሯትን ሰዎች ለማናደድ ብቻ የሆነ ነገር እየተጠቀመች ነው የሚመስለኝ። እንጃ እኔ ጭራሽ የዛሬውማ ማለት ነው የሆነ አላደለ። እንዴት ብዬ ልንገራችሁ ሳግን እየመጣ ነበር ነት በቃ አውቃን አውቀ ይመስለኛል። እንደዛ እያደረገች አለች። አሁን ነገ ጠዋት ትመጣና ማለት ነው ሰላም ፈጥረናል ትላችኋለች። ግን ምን ልትሆኑ ነው እውነት? እናንተ ግን የምትሳደቡ ሰዎች ተረጋጉ፣ ተረጋጉ። ለሐይሚ አግዛችሁ ብሩኬን የምትሳደቡ፣ ለብሩኬ አግዛችሁ ሐይሚን የምትሳደቡ ካላችሁ ተረጋጉ። እነዚህ ልጆች ሰላም ይፈጥራሉ፣ አይለያዩ። ለማየት ያውቃችሁ ተዉ ተው ግብያ እኔ እየጨኮኑ ብቻ እውነት ነው የሚላችሁ። የሆነ የዛሬ ቪዲዮውን ዝም ብላችሁ እስኪ እዩት። እንደ አንድ ሰው እኮ ማለት ነው ሀይለኛ ጸብ የከረረ የሆነ በቃ የሌለ እንትን ላይ ቢደርሱ እኮ እንዴት ነው እንደዚህ በተደጋጋሚ የሚገናኙት? አ የሆነ የያዛቸው እኮ ነገር አለ። በቃ ይሄ ፍቅር የሚባል ነገር ትጣላላችሁ፣ ትታረቃላችሁ፣ ትጣላላችሁ፣ ትታረቃላችሁ ፍቅር ላይ እኔ የምመኝላችሁ አንድ ላይ በቃ ሰላም ፈጥራችሁ እንድትመጡ ነው። ሌላ ምንም የምላችሁ ነገር የለም። አይምዬ እና ቡራዬ የልጆች ጨዋታን የሆነብኝ እኔ ነገሩ። ምክንያቱም እንዴት ነው ሰው የተሰጠውን ስጦታ ለነገሩ የሆነ ነገር ልነግራችሁ ነበር። አይ በራሴ ጉዳይ ነው፣ በእነሱ ሳይሆን ማለት ነው። ግን ይቅርፍኝ፣ የሚሰማ ሰው ይኖራል እንጂ ማለት ነው። በራሴ ያጋጠመኝ ነገር አለና ልነግራችሁ ነበር፣ ግን እኔ አልናገርም አልናገርም እ ይሄ ስለ ስጦታ መመለስ ምናምን እኔ ራሱ የሆነ ጊዜ ልንገራችሁ፣ ስጦታ ተሰጠኝ። ከባድ ስጦታ ነው የተሰጠኝ እና ተናድጄ ማለት ነው ልክ እንደ ሐይሚ አድርጊያለሁ። የእውነት እውነት። ይኸው ዛሬ ሚካኤል ነው ማለት ነው ተናድቼ ያንን ስጦታ ማለት ነው ወስጄ መልሻለሁ። ባለቤቱን ሳላገኝ ስቀር ለሰው ስጦት ብዬ ማለት ነው የመለስኩት። አንዳንድ ጊዜ ግን ማለት ነው ስትናደዱ እንደዛ ታደርጋላችሁ። እውነት ይሆን? እልህ ውስጥ ስትገቡ ስሜታዊ ስትሆኑ ማለት ነው እና እኔ አድርጌያለሁ። ለዛም ከባድ ስጦታ ነበረ እውነት እና አሁን ላይ ግን ማለት ነው ለምን እንደዛ አደረግኩ፣ ማድረግ የለብኝም ነበረ እኮ ላለው ማለት ነው ካለፈው በኋላ። እና እኔ ማድረግ ያለው እንደዛ ግን ካለፈው በኋላ ትጸጸታላችሁ። ወይኔ ትዝ አስባለችኝና ስንስቅ ነበር። ወራኒይን ለማንኛውም ልመቻቸውሽ፣ ልመቻቸው ሌላ ምን ይባላል?